በሰላመታችው አምላካችን እግዚአብሔር እግዚብሔር እንደርሱ ቸርነትና ብረት የቱን ድምፅ መስማት ይፈልጋልና፣ ዓለም ካስጨነቀን ከዓለም መከራ የኛን ችግር ለመፍታት በበረከት ለመሙላት ሁላችን ሰብስቦናልና የሚጠቅመንን ነገር ለእኛ የሆነውን ነገር ሁሉ ለአባቶቻችን አደን አምላክ ለሁላችን ያድለን።

እግዚአብሔር አምላካችን ይህንን ኃይለ ቃል እንዲናገር ያደረገው ለእስራኤላዊ ያይቆብ ነው ያይቆብ ወደ አጎቱ ላባ ቤት ሲጓዝ ማታ መሽቶ ሎዛ ከሚባል ሰፈር ጫካ ውስጥ ገብቶ ድንጋይ ተንተርሶ ተኛ ያመጻ ፈሱ ያይቆብ ተኝቶ ሳለ ሰማይ ተከፍቶ መሰላል ከሰማይ እስከ ምድር ቆሞ በዛ ላይ መላእክት እየወጡ እየወረዱ ምስጋና ሲያቀርቡ በዛ ምስል ላይ ታላቅ ዘወር ተዘግቶ ይህን ነው ተብሎ የማይነገር ንጉስ፣ የማይመረመር ንጉስ ተቀምጦበት ያዕቆብ አየ። ያዕቆብ ከቅርብ ሲነሳ ብላለ በእውነት ቦታ ምን ያስፈራል! ቦታ ችግር ፈጣ በዚህ ቦታ እግዚአብሔር ጋር መገናኘት ይቻላል። በዚህ ቦታ እግዚአብሔር ማግኘት ይቻላል። ያ ብቻ አይደለም ከያዕቆብ ጋራ እግዛአብሔር ያዕቆብን ሲባርከው በዚህ ብሎ ተናገረ። ያዕቆብ በእውነት የምትሰደደው ወደ አባቴ ቤት ነው። ከዛ ቦታ በሰላም ብመለስ፣ ከዛ ቦታ በሰላም በበረከት ተመልሼ ብመለስ፣ ወደ ቦታ በሰላም ብመለስ፣ በዚህ ቦታ ስለት ለእግዚአብሔር ተስያለሁ። እን ያለዋለ ለእግዚአብሔር ስለት በዚህ ቦታ አለ። የእኔን ስለት እግዚአብሔር ይሰማል። እንደ እንዳባቶችን ባርከኛል፣ በስንዴ ባርከኛል፣ በሀብት ባርከኛል፣ በተናይ ባርከኛል፣ በስላይ ባርከኛል። የእግዚአብሔር በረከት ጋር ይሆናና በዚህ እግዚአብሔር ቤት ይሰራል። እንግዲህ የእግዚአብሔር ቤት ያለው ወደ ሐዲስ ሲተረጎም ታምሩ አንትሩ ታቦቱ ለመፈጸዶስ እናንተ የመንፈስ ቅዱስ ቤት እንደሆናችሁ አታውቁ? ምን ይላል ቅዱስ ጳውሎስ ለቆሮንቶስ ልጆች ሲጽፍ፣ አሁን በሀዘን የፈረሰ ህይወታችን በመከራ የፈረሰ ህይወታችን በሰቀቀን ያለ ህይወታችን የወደቀ ህይወታችን የተበላሸ ህይወታችን የዛለ ህይወታችን የሚታነጽበት የሰማይ ድምፅ የሚሰማበት የድንግል ማርያም የእናትነት መስሉ የምታይበት ድንግልሽ ማርያም መተላልና እንኳን ደስ ናቸው። በዚህ የእግዚአብሔር ድምፅ የሚሰማበት በእውነት ታላቅ ቦታ ነው። ድንግልሽ ማርያም የእናትነት ጆሯ የልጆቿን ድምፅ የሚሰማበት፣ የእናትነት ልቧ የልጆቿን ህይወት የሚያደግበት፣ የእናትነት ልቧ ለልጆቿ የሚገለጽበት የቅድስና የመለከት የህይወት የተወስ ቦታ ነው ድንግልሽ ማርያም

ከሀገር ውስጥ እስከ ሀገር ውጭ ኦርቶዶክሳዊ ያልሆታቸው ተስተካክሏል። ክብረ መስጋና እናትና ለልዩ ነው። ስለዚህ ወደዚህ ቦታ በጉዞ ስትመጡ ወደዚህ ቦታ በጉዞ ስትጓዙ እንዲሁ አይደለም። ከእግዚአብሔር በረከት ታገኛላችሁ። ከእግዚአብሔር የምትፈልጉት ነገር ይሳካላችኋል። ለምክር ለሽ ባርያም ንገራት ትዳር የሌለሽ ትዳር የለ ሚበላት

የወደቀ ህይወት የሚነሳበት፣ የታሰረ የሚፈታበት፣ ያዘበ የሚረጋጋበት፣ የሚያለቅስ የሚዝናናበት የመለከት ቦታ ሰማያዊ ደጅ ነው። ይህን መለከት ላይ ያደረገ እግዚአብሔር አምላክ። ስለዚህ በዚህ ጽሁፍ እያንዳንዱ ኦርቶዶክሳዊ በሀገር ውስጥ ያለ ስለ ኢትዮጵያ እንባውን ሊያፈስ ይገባል።

የኢትዮጵን ን የኢትዮጵያን እግዚአብሔር ያበስ ይህህል ክትማ እግዚአብሔር ቃል ምንም ባይጠገብ ለህይወታችን መሰረት ቢሆንም የምንጓዘው የምንነሳው ሁገር ሁሉ የሚሆንበት እግዚአብሔር ቃል ነው። ነገር ግን ወደ ገዳም ስመጣ ለደለጋለባቸውን መመሪያዎች እናስተላልፋለን። አንደኛ ወደ ገዳም ስትመጡ የመጀመሪያው ነገር የተጣላችሁ ካላችሁ ቂም በቀል ይዛችሁ ቂም በቀል ይዛችሁ ከመጣችሁ የምትፈልጉትን ነገር ማግኘት አይቻው በሩ ተዘግቷል ማለት ነው። ቂም በልጉ ያለ ሰው እግዚአብሔር ቤቱ እንዳይገባ ተዘግቷል። ል በሩ ዘግቷል ለውሻ በጫማ ያጠጣችሁን በቤት ማየት ያፈለግ

በሕጋዊ ደረሰኝ ብቻ እንጂ ለማንም ግለሰብ አንድ ሳንቲም ቢሆን ለእኔ ለራሴ መስጠታችሁ ብቻ ይህ ቤተክርስቲያናዊ ግዴታ አይደለም። ቤተክርስቲያናዊ ግዴታ ቤተክርስቲያኒቱ በምትፈልገው ሕግና ደንብ መሰረት ነው። ስለዚህ የምትፈልጉ ሰዎች አካውንት ቁጥሩ የገዳሙን አካውንት ቁጥሩ ወስዳችሁ ወይም ደግሞ የገዳሙን ገንዘብ የሚሰበስበው ሰው ሳይሆን ከሳቸው ጋር ተገናኝታችሁ በሕጋዊ ደረሰኝ ገነተኛችሁ ብዛችሁ ገዳም ገብታችኋል። ሌላ ጉዞ ማጓዝ የምትፈልገው እያስጓዛችሁ ያላችሁ መኪና ውስጥ ጨረታ ማጫረት ለዚህ ቦታ እንደዚህ ነው። ህዝቡ መርዳት ካለበት በእኛ የገዳም ህግና ስርዓት መሰረት ውሉስ ነው አይቻልም። ሌላ ገዳሙን መስሎ ገዳሙን ወክሎ ሳይሆን ከገዳሙ ክልል ውጭ ራሱን በማስተዋወቅ በገዳሙ በሶሻል ሚዲያ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። እንደዚህ አድርጋለው የሚኖሩ ወደ ገዳሙ

በሰላም እንደመጣችሁ የኛ አይን እንዳያችሁ የድንግል የምህረት ኃይል አይቷችሁ እጇ ዳሷችሁ የልቦናችሁ መሻት ተፈጽሞላችሁ፣ የችግራችሁ ሰንሰለት ተፈቶላችሁ ዳግም ለእጇ መታችሁ ብትመሰክሩ ሁሉ ነገር ሆኖላችሁ በሰላም ወደቤታችሁ ሁሉ የተለየ ወስማነዘ